በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንበለ ደዌ ወሕማም፣ እንበለ ጻማ ወድካም፣ ዐመ ከመ ዮም፣ ያብጽሐኒ ያብጽሕክሙ እግዚአብሔር በፍስሓ ወበሰላም። ክቡራን ሊቃውንተ ቤተ ክርስቲያን፣ ምእመናንና ምእመናት፣ የልዑል እግዚአብሔር ውድ ልጆች ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? አሜን። እንኳን ለዚህ የበረከት የምሕረትና የይቅርታ ሰዓት በሰላም አደረሰን አደረሳችሁ። በመዋይ ተመኑ ትገብር ዘንተ፣ ይህንን በማን ሥልጣን ታደርጋለህ ታከናውናለህ? እንግዲህ እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ ይህ ሳምንት ለስም አጠራሩ ክብር ይግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን መከራውን፣ ግርፋቱን፣ ረሃቡን፣ ጽሙን፣ ስቃዩን እያሰብን ለእኛ የተከፈለልንን ዋጋ እያሰብን የምናለቅስበት፣ የምናዝንበት፣ የምናነባበት፣ የምንሰግድበት፣ የምንጸልይበት ወቅት ነው። ይህ ሳምንትም ሰሙነ ሕማማት በመባል ይታወቃል። የሕማማት ሳምንት የመከራዎች ሳምንት፣ መከራዎች በሙሉ የሚታሰቡበት እግዚአብሔር ወልድ ጊዜነ ኢየሱስ ክርስቶስ ለሰው ልጆች የከፈላቸው መከራዎች የሚታሰቡበት በዓለም በምድር ላይ ሲመላለስ በመዋይለ ሥጋ ወይም በሥጋ ወራት የተቀበላቸው መከራዎች ሊያድነን መጥቶ ሊታደገን መጥቶ ይቅር ሊለን መጥቶ ከእኛ ዘንድ የተቀበለውን ከእኛ ዘንድ የተደረገለትን አቀባበል እኛ ያቀረብንለትን ስጦታ እኛ ያቀረብንለትን መባ የምናስብበት ጊዜ ነው። እርሶ ዓለምን ሊያድን እርሱ ዓለምን ሊቀርሌል እርሱ ዓለምን ሊታረቅ መጣ። እኛ ግን ሊያድነን የመጣ ነው። የመጣውን መድኃኒታችንን አጣድፈን ገፍተን ገርፈን ደብድበን ሰቀል ነው። እናም ይህንን አስመልክታ ቅድስት ቤተ ክርስቲያን ይህንን ሳምንት በልዩ ሁኔታ ያንን ሁሉ የተደረገውን በጎ ነገር እኛም ያደረስነውን በእርሱ ላይ ያደረስንበትን መከራ እያሰበች ይቅር ይለን ይምረን እንደ በደላችንና እንደ መተላለፋችን ሳይሆን እንደ ቸርነቱ በይቅርታው አደባባይ የሰበስበን ዘንድ ሌሊቱንም ቀኑንም በስግደት ታሳልፋለች። አሁን እስከ አስራ አንድ ሰዓት ድረስ ያለው የጸሎት የስግደት ስርዓት ይቀጥላል። ከዚያ እንደገና ወዲያው ደግሞ የማታው አገልግሎት ይቀጥላል። ቀን ጠዋት ሶስት ሰዓት፣ ስድስት ሰዓት፣ ዘጠኝ ሰዓት፣ አስራ አንድ ሰዓት እያለን እንደምንሰግደው ሁሉ ሌሊትም ይኸው ስርዓት ራሱ ይደገማል። አንድ ሰዓት፣ ሶስት ሰዓት፣ ስድስት ሰዓት፣ ዘጠኝ ሰዓት፣ አስራ አንድ ሰዓት በዚህ መንገድ ነው የሚቀጥለው ሀያ አራት ሰዓት ያለማቋረጥ የሚገለገልበት ወቅት ቢኖር ይህ ሰዓት ነው። በዚህ ሁሉ ጊዜ የምታስበው የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራውን፣ ስቃዩን፣ ሕማሙን ነው። ምሳሌ በዚህ ሳምንት እያንዳንዱ ዕለታት ስያሜ ያላቸው። ትላንትና መርገመ በለስ በመባል ይታወቃል። ዕለተ ሰኑይ ወይም ሰኞ መርገመ በለስ ተብሎ ይታወቃል። ይህም ማለት ወደ አማርኛ ስንመልሰው በለሷ ፍሬ አታ ፍሬ ሳታስገኝ ባድዋን በመገኘቷ እግዚአብሔር ወልድ ጊዜነ ኢየሱስ ክርስቶስ እንደረገማትና እንደደረቀች እንደ የሚጠረክበት ዕለት ነው። ምናልባት ይህንን ስንመለከት በለሷ ፍሬ እንዳላትና እንደሌላት ሳያውቅ ቀርቶ በለሷ ፍሬ ሊያገኝ ሄዶ አይደለም ምክንያቱም በለሷ ፍሬ እንደሚኖርባትና እንደማይኖርባት ገና ሳይፈጥራት ያውቃታል። ነገር ግን ይህ ምሳሌ ነው። እያንዳንዱ ክርስቲያን በሕይወት ዘመኑ ሊያፈራ በእግዚአብሔር ቤት ተተክሏል። የእግዚአብሔር ሆኗል። በንስሐ በጾም በጸሎት በስግደት በምጽዋት በእግዚአብሔር ዘንድ ፍሬ አፍርቶ እንዲገኝ እያንዳንዱ ክርስቲያን ክርስቲያናዊ፣ ሰብአዊ ግዴታው ነው ይህ ሳይሆን ቢቀርና ፍሬ ሳያፈራ ቢገኝ ግን እንደሚደርቅ እንደሚረገም ዘሩ እየተረገመ ዘሩ ደረቅና መካን እንደሚሆን ነው የሚነግረን። ቅድምም ሲነበብልን እንደነበረው ነቢዩ በተናገረው የመጽሐፍ ክፍል ላይ እንዲህ ይላል ከዚህ ትውልድ በረከቴን ምረትን አረቃለሁ፣ ከዚህ በኋላ ይህንን ትውልድ በምህረትና በረዴ አልጎበኘውም በማለት ይናገራል። ያ ማለት መድረቅ ማለት ነው። ያ ማለት ቅጠል ማጣት ባዶ መሆን ነው። አንድ ዛፍ ደግሞ ከደረቀ ይቆረጣል፣ ወደ እሳት ይጣላል። ስለዚህ ወደ እሳት ላለመጣል፣ ላለመቆረጥ ተብተን መጸለያ ያለብን ሌላው ሊቃውንቱ የግእዝ በተርጉማሉ ሲተረጉሙ እዚህ ግእዝ በግእዝ ትርጓሜ ወንጌላችን ላይ እንዲህ ይላሉ። በለስን ከዚህ በኋላ ፍሬ አይገኝብሽ ብሎ መርገሙ ከዚህ በኋላ በበለስ ምክንያት የመጣ ኀጢአት በሰው ልጆች ላይ አቅም የለውም፣ ስልጣን የለውም፣ ጉልበት የለውም። እጸ በለስን በልቶ የተረገመ የሰው ልጅ ሁሉ ከዚህ በኋላ በእጸ በለስ ምክንያት ከመጣው መከራና ፍዳ ነፃ ወጥቷል ሲል፣ በለስን አደረቃት፣ የሰውን ልጅ ሕይወት ደግሞ የሰውን ልጅ ነፍስ ደግሞ አለመለማት በማለት ይተረጉማሉ። ለዚህ የትናንትናው ዕለት ፍሬ አልባ ክርስቲያኖች፣ ገለባ ሕይወት ብቻ ያለ በገለባው ብቻ የምንመላለስ ክርስቲያኖች እንደ ክርስቲያን ፍሬ አፍርተን እንድንገኝ የምንማርበት የምንመከርበት ዕለት ሲሆን የዛሬው ዕለት ደግሞ የጥያቄ ዕለት በመባል ይታወቃል። ዕለተ ሰሉስ ወይም ማክሰኞ ቀን ማለት ነው። የጥያቄ ቀን አይሁድ እግዚእነ ኢየሱስ ክርስቶስን የሚጠይቁበት፣ እግዚእነ ኢየሱስ ክርስቶስም ደግሞ አይሁድን የሚጠይቅበት ዕለት አይሁድ እግዚእነ ኢየሱስ ክርስቶስ ወደ ቤተ መቅደሱ ገብቶ ቤተ መቅደሱን ማጽዳት የጀመረበት ጊዜ አንስዎተ ቤተ መቅደስን በመባል ይታወቃል። በነገራችን ላይ ቤተ መቅደሱን በሚያጸዳበት ጊዜ ለምን ታጸዳለህ? ለምን ይህንን ታደርጋለህ? እንዴት ይህንን ትሰራለህ? ብለው ተቃውሞ አንስተው እንደነበረ ቅዱስ መጽሐፍ ይነግረናል። በስም አጠራሩ ክብር ይግባውና እግዚእነ ኢየሱስ ክርስቶስ ወደ ቤተ መቅደስ ሲገባ ቤተ መቅደሱ ነጋዴዎች ወረውት አገኘ። ቤተ መቅደሱ ሸቀጥ ብቻ ተደርድሮበት አገኘ። ነፍሳት ይደረደሩበታል ተብሎ የተሠራው ምኩራቡ፣ ምዕመናን ይቀመጡበታል ተብሎ የተቀመጠው ምኩራቡ፣ የተሠራው ምኩራቡ ከብቶች ተሰብስበውበት አገኘ። በሬዎች፣ ርግቦች፣ ጊደሮች፣ ዋኖሶች ተሰብስበው እየተሸጡበት አገኘ። ያመሰግናሉ ይዘምራሉ ያገለግላሉ የተባሉት ሌዋውያኑ ንግድ ላይ ተሰማርተው አገኛቸው። ሁሉም ነጋዴ፣ ሁሉም አመፀኞች፣ ሁሉም አታላይና ወንበዴዎች ሆነው አገኛቸው። ሲነግዱ ሀቀኞች አልነበሩም። ያልደከሙበትን የማያውቁትን ያሳደግነው ተንከባክበን ከበላነው አብልተን ያወፈርነው ያደለብነው በሬ ነው እያሉ እየማሉ እየተገዘቱ ይነግዱ ይሸጡ ነበር። ምናልባት ይህ የእያንዳንዳችን ክርስቲያኖች ሕይወት የሚያትት የሚመረምር ነው። አንዳንዴ በምናውቀው ልክ አስረድተን መሸጥ ሲያቀተ የማናውቀውን ገብርኤልን፣ ማርያም፣ ወዘተርፈ ቅዱሳንን ስም እየጠራን እየማልን እየተገዘትን ግዴታ ካልገዛቸውኝ እንለፈልፋለን። እግዚአብሔር ለኛ ያለው ሳንቲም ባንምልም ባንገዘትም በርግጠኝነት ይመጣል። እግዚአብሔር ለኛ ያላለው ደግሞ ሺህ ጊዜ ብንሰበስበው ተበትኖ ያዝራል። ቀን ንሰበስባለን፣ ሌሊት ተበትኖ ያዝራል ያድራ። እድሜ ልክም እንሰበስባለን ለአንድ ቀመራትም ይሆናተን፣ ግን ልመና እንወጣለን። ይሄ ደግሞ ለኢትዮጵያውያን ትልቅ ማስተማሪያ ነው። ታውሱ ከሆነ ብዙ ትልልቅ የአውሮፓ ሀገራትን ረድተናል። ለብዙ የአውሮፓ ሀገራት ነግሪክን ነጀርመንን ሌሎችንም ማይጉራት ጨምሮ ኢየሩሳሌምን ጭምር ረድተናል። ለረሃባቸው ጊዜ ደርሰናል። የጥራጥሬ ልከናል። ያ በረከታችን፣ ያ ረድኤታችን እግዚአብሔርን ስለምናውቅ፣ በእግዚአብሔር ስለምንጠራ፣ በእግዚአብሔር ስለምንታመን የተሰጠን ነበረ። እግዚአብሔር ስንንሸራተት ግን ለማኞች መሆን አይደለም። ከለማኞች በታች ወርደን እያለን ኤክስፖርት የምናደርግ ግን ደግሞ ረሀብተኞች ሆነን እጅ የምንዘረጋ ያለንን ለጉራ የምንልቅ የሌለንን ግን የምንቀላውጥ ረሀብተኞች፣ የህሊና፣ የስጋ፣ የነፍስ ረሀብተኞች ሆነን ወድቀናል። ከዚህ በላይ ሌላ ማስተማሪያ ያስፈልገን በዚህ የተወደዳችሁ ክርስቲያኖች፣ እግዚአብሔር የሰጠንን አክብረን ስንይዘው የተባረከ ብዙ የብዙ ብዙ ይሆናል። ስንንቀው ስናቃልለው ግን ጦማዳሪዎችና መናኛዎች እንሆናለን። ቤተ መቅደሱ ያኔ እግዚአብሔር ኢየሱስ ክርስቶስ ሊያጸዳው የመጣው ቤተ መቅደስ በአሁኑ ዋተረጓጎ ወይም በአሁኑ አስተምህሮ እኔና እናንተ ወይም የእኔና የእናንተ ሰውነት ነው። የእኔና እናንተ ሰውነት ለሸቀጥ የተዘጋጀ አይደለም። እግዚአብሔር መንፈስ ቅዱስ ሊያድርበት፣ እግዚአብሔር ሊከብርበት፣ የእግዚአብሔር ቃል ሊነገርበት፣ የእግዚአብሔር ሐሳብ ለሰዎች ሁሉ በቃልም በተግባርም ሊተላለፍበት የተፈጠረ እንጂ ለተለያየ ከንቱ ለሆነ ዓላማ ሊውል አይደለም። ስለዚህ ሰውነታችንን ልናጸዳ ሰውነታችንን ልናነጻ ይገባል። ራሳችንን ንጹሕ አድርገን ከበደል፣ ከኃጢአት፣ ከተለያየ የበደል ስራዎች ነፃ ሆነን በእግዚአብሔር ፊት በቅድስና ልንቆም ይገባናል። ይህንን ካላደረግን በእርግጠኝነት የበለሷ እጣ ፋንታ በእኛ ላይ ነው የሚሆነው። ልጅ ወልደን የማይታዘዙ የማይሰሙ ጆሮ የሌላቸው አመፀኞች ነው የሚሆኑብን። ሚስት አግብተን አለቃ እንደ አለቃ የምታዝ፣ እንደ አውሬ የምትናከስ፣ እንደ እባብ የምትናደፍ ነው የምትሆንብን። ባልማ አግብተን ልክ እንደዚያው በግልባቸው ይህንኑ ነው የሚሆንብን። እግዚአብሔር ሲኖር ግን ትዳሩ ሰው ሰው ይሸታል፣ ልጆቻችን ሰው ይሆናሉ። ዝቅ ብለው የሚታዘዙ፣ ዝቅ ብለው የሚሰሙ፣ ከፍ ብለው የሚታዩ ይሆናሉ። ስለዚህ እግዚአብሔርን እንስማው። እንደ እግዚአብሔር ቃል እንውጣ፣ እንደ እግዚአብሔር ቃል እንግባ። እንደ እግዚአብሔር ቃል ስንመላለስ፣ እግዚአብሔርን ስንሰማው፣ እንደ ፈቃዱ መውጣትና መግባት ስንችል፣ ያን ጊዜ የእግዚአብሔር በረከት፣ የእግዚአብሔር ረድኤት በእኛ ላይ ያድራል እና በዛሬው ዕለት ቤተ መቅደሱ ተዝረክርኮ ሲያየው ሊያጸዳ ገባ። የተሰበሰበውን በሙሉ እንስሳቱን በጅራፍ እያለ አስወጣቸው። እንስሳቱን ብቻ አይደለም የእንስሳቱን ባለቤቶችም ጭምር አስወጣቸው። መደርደሪያዎችን፣ የወርቅ መሸጫዎችን በሙሉ ገለባበጣቸው፣ አስወጡ። ቤቴ የነጋዴ ቤት አይደለም፣ ቤቴ የንግድ ዋሻ አይደለም፣ ቤቴ የአመፀኞች መሰባሰቢያ አይደለም፣ አላቸው። ምክንያቱም ሰኞ ዕለት ተሰብስበው የዋሉበት አንዱ ትልቁ ምክንያት እዚህ ኢየሱስ ክርስቶስን ለማጥመድ በምን መንገድ እንያዘው፣ ምን እናድርገው፣ እንዴት አድርገን ብንይዘው ብንከስተው ነው እሱን ከምድረ ገጽ ማጥፋት የምንችለው እያሉ ተሰብስበው ሲወያዩ ነበር የዋሉት። ስለዚህ ይህንን ያቃ እነርሱ መሰናከል አልፎ ሌላውን እንዳያሰናክሉ ሌዋውያን ናቸው ወይም በአሁኑ አጠራር ካህናት ናቸው ብሎ ህዝቡ እንዳይሰማቸውና በእነርሱ ኃጢአት እንዳይሰናከል እነርሱ ወንበዴዎች፣ እነርሱ አመፀኞች፣ እነርሱ ነፍሰ ገዳዮች፣ እነርሱ ውሸታሞች እንደሆኑ ያልተማሩትን የሚናገሩ፣ የማያውቁትን የሚያወሩ እንደሆኑ ህዝቡ እንዲያውቅ ነበረ ይህንን በአደባባይ ያደረገው። ቤተ መቅደሱ የወንበዴዎች ዋሻ አይደለም። ይሄ ንጹሐን ካህናት ይሄ ንጹሐን ምዕመናን መሰብሰቢያ ነው። ንጹሐን ምዕመናን፣ ንጹሐን ካህናት ተሰብስበው እኔን አባታቸውን እግዚአብሔርን ምሕረት የሚጠይቁበት ይቅርታ የሚለምኑበት ቤት ነው። ስለዚህ ይህንን ከንቱ ሐሳባችሁን ይህንን ከንቱ የንግድ ስራችሁን ከዚህ አስወግዱ ሲላቸው ነበረ። ምክንያቱም እያንዳንዱ ክርስቲያን በሕሊናው ሲጫውትም፣ ሲበላም፣ ሲጠጣም መንገድ ሲሄድ ሊያስብ የሚገባው የክርስቶስ ኢየሱስን መከራውን፣ ሕማሙን፣ አዳኝነቱን፣ ቤዛነቱን፣ መስዋዕትነቱን፣ አምላክነቱን፣ ሊቀ ካህንነቱን ይህንን ሁሉ ሲሆን ደግሞ ሁሉን ለእኛ መስጠቱን ይህንን በመረዳት በዚህ ልክ አምኖ ከአምላክነቱ ባሻገር ሌላውን በሙሉ እንደሰጠን አምላክነትንም ቢሆን የጸጋ ማለፍ አድርጎ እንደሾመን ይህንን እያሰብን ስለ እግዚአብሔር ክብር ልንጨነቅ እንጂ በምድር ስላለው ተራ ነገር ልንጨነቅ አልተፈጠርንም። ምድራዊው ነገር ያልፋል። ከምድር የሆነ ሁሉ በሙሉ ምድር ላይ ይቀራል። ከሰማይ የሆነው ግን ወደ ሰማይ ስንሄድ አብሮን ይሄዳል። ያ ማለት በጎ ስራ፣ በጎ ህሊና፣ መልካም የሆነ እንክርዳድ የሌለበት ንጹሕ እምነት ማለት ነው። እናም ያንን ሲያስወግድ ምናሉ በመባይ ተመኑ ትገብር ዘንተ፣ ይህንን በምን ስልጣን፣ በማን ስልጣን ታደርጋለህ? አንተን የምንሸጥ የምንለውጠውን የምንነግደውን የምትፈትንብን ማን አንተ አሉ። ይህ የሚሸጡ የሚለውጡት እንስሳው በሬው ወዘተርፈ ተረፈ ለመሥዋዕት የሄደው በሙሉ ሁሉም እያንዳንዱ ምዕመን አማኝ የሆነ በሙሉ የኦሪቱ አማኝ የሆነ ሁሉ ከየሃገሩ ከመላው ዓለም ለመሥዋዕት የሚሆን ወደ ኢየሩሳሌም ከብት እየነዳ ይሄድ ነበረ። ሚሄዱት የስድስት ወር የሦስት ወር የሁለት ወር የአንድ ወር ጉዞ ነው። እዚያ እስኪደርሱ ድረስ ከብቶቹ ይከሳሉ።